ሰላም ጤና ስጥልኝ፣ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች፣ በያላችሁበት የዓለም ጥጉሉ ሰላምታዊ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ሮብ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። በቅድሚያም አርዕስቶቹን መጋቢት 24 የዛሬ ሰባት ዓመት እንግዲህ አብይ አህመድ ወደ ስልጣን የመጣበት ቀን ነው። ይህንን ቀን አስመልክቶ ሰልፍ ተደርጓል። አንዳንድ ቦታዎች ላይ ሰልፍ የወጡ እና ያልወጡ አካባቢዎችን መረጃዎች ደርሶኛል። ይሄንን ይዣለሁ። በትናንትናው ዕለት በህዝብ ተወካዮች ምክር ቤት ስብሰባ የተነሳው የዋት ጉዳይ ሰፋ ያለ መረጃ ይዣለሁ። ይሄንንም አሰማችኋለሁ ለአድማ ብተና 150 ካሬ መሬት በትውልድ አካባቢያቸው የመደለያ እየተሰጣቸው እንደሆነ ተገልጿል። ይሄንንም መረጃ አሰማችኋለሁ። ይሄ እንግዲህ በፋኖ ላይ እንዲተኩሱ መደለያ ነው የተባለው። ወልቃይት ጠገዴ ጠለምት፣ የአማራ ማህበር መግለጫና ሪፖርት ለተለያዩ ሀገር ኤምባሲዎች በሱዳን ውስጥ ለተጨፈጨፉት አማራ ሪፖርት አድርጓል። ይሄንንም በስፋት እንመለከታለን። አማራ ክልል ውስጥ የሚገኙ አካባቢዎች እንደነፍኖ ተሰላም ቀጠና የወረዳና የዞን አመራሮች ባህር ዳር ስብሰባ መጠራታቸው እነ ኮሎኔል ደመቀ ዘውዱም ከውልቃይት ማሄዳቸው ተሰምቷል። ወሎ ቀጠና፣ ኦሮሚያ ክልል ወለጋ አፈሳ፣ ክንፈ ዘገላ፣ ደሴ ብር ሾለቆ ማሰልጠኛ አቅራቢያ የተደረጉ ድርጊቶችን በተመለከተ ሰፋ ያሉ መረጃዎችን ይዣለሁ። እነዚህን እና ሌሎች መረጃዎችንም አሰማቸዋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ ከላይ ለመጥቀስ እንደሞከርኩት እንግዲህ መጋቢት 24 2017 ነው። ዛሬ የዛሬ ሰባተኛ ዓመት ነው እንግዲህ አብይ አህመድ ወደ ስልጣን የመጣበት ሰባተኛ ዓመት ነው ተብሏል። ተመስገን ጥሩኔ የመደመር ሂሳቤ ውስጥ የገባችሁትን ቀን ነው ብሏል። ኢትዮጵያ ወደ ዓለም አቀፍ ጫፍ የመጣችበት ቀን ነው እያሉ ይገኛሉ እንግዲህ የብልጽግና አመራሮች። በጣም የሚገርም ነው። ኢትዮጵያ ወደ ዓለም አቀፍ ጫፍ እየመጣች ነው ነው የሚሉ ሰው በሰላም ወጥቶ መግባት አቁቷል። በዚህ በሰባት ዓመት ጊዜ ውስጥ ኢትዮጵያ ወደ ዓለም አቀፍ ጫፍ መታለች የሚሉ ንግግሮቹ አያስቁም ወይ? በዚህ ቀን እንግዲህ የጠቅላይ ሚኒስትር አብይ አህመድን ወደ ስልጣን መምጣትን ተከትሎ ደስታ በመግለጽ ሰልፍ የወጡ ጅማ፣ አሰላ፣ ነቀምት፣ ሀረርጌ ደብረ ዘይት፣ አምቦ፣ ሮቤ ለአብይ ሰልፍ ተደርጓል። እንግዲህ አዲስ አበባ፣ አማራ ክልልና ትግራይ ወፍ ዝር አላለም ነው የተባለው። በዚህ ሰባት ዓመት ውስጥ እንግዲህ በርካቶች ተሰዷል፣ በርካቶች ተፈናቅሏል። በርካቶች ተገሏል፣ በርካቶች ቆስሎ ሆስፒታል ይገኛሉ፣ ግማሹ ታሟል። በርካቶች በዚሁ በአብይ አህመድ ስርዓት እስር ቤት ውስጥ የሚማቅቁ የምክር ቤት አባላቶች የመከሰስ መብታቸው ተነስቶ ሳይነሳም ጋዜጠኞች፣ ምሁሮች፣ በርካታ ባለሀብቶች ከሀገር የወጡበት ሂደት ነው የተከናወነው። በዚህ ሰባት ዓመት ውስጥ እንግዲህ ቀላል ነገር አይደለም። አማራ ክልል ተወሯል፣ ኦሮሚያ ግማሽ በግማሽ ጦርነት ላይ ነው ያለው። ትግራይ የጦርነት ዝግጅት እና የእርስ በርስ ግጭት ውስጥ ነው የሚገኘው። አንዳንድ ድንበር አካባቢዎች ላይ በሌሎች ሀገሮች ተወሯል፣ ተወስዷል። ኢትዮጵያ ያላት ዲፕሎማሲ በጣም የሻከረ ይሆናል ከጎረቤት ሀገሮች ጋር እንግዲህ እንደ ድመትና አይጥ የመታየት ሁኔታዎች ይታያሉ። ሰባት ዓመት ሂደትና የጊዜ ገደብ እንግዲህ ኢትዮጵያ ወደ ከፍታ ከፍ ያለችበት ሳይሆን ኢትዮጵያ ከጎረቤት ሀገሮች ጋር የተባላችበትና የእርስ በርስ ጦርነት በርካቶችን የበላበት በርካቶች የተፈናቀሉበት፣ የታሰሩበት፣ የሞቱበት ቤታቸው ንብረታቸው የወደመበት ኢትዮጵያ በኑሮ ውድነት ሰዎች ብቻቸውን በየመንገዱ እንዲያወሩ የተደረገበት ዓመተ ምሕረት ሆነው አልፏል ማለት ነው። ለእናንተ በዚህ ሰባት ዓመት ብልጽግና ምን አይነት ሁኔታዎች እንደሚታያችሁ፣ እንደ ግል እኔ አሁን ያነሳሁት የግሌን ነው። እናንተም የግላችሁን በኮሜንት መስጫ ላይም ሰባት ዓመት ምንድን የደረሰባችሁ ምንድን የተመለከታችሁት ምንድን የታዘባችሁት ኢትዮጵያ ምን ላይ ነች? እነሱ እንደሚሉት እድገት፣ ለውጥ፣ የዓለም አቀፍ ጫፍ ላይ ደርሰናል ወይስ የሚለውን በኮሜንት ላይ ማንም የሚከለክላችሁ የሉም። ሳይፈራችሁ ሳትፈሩ ሳትሸማቀቁ በኮሜንት ሀሳባችሁን ግለጹ። ሌላ አድማጮቻችን በትላንትና ሁለት በህዝብ ተወካዮች ምክር ቤት የክልል ርዕሳነ መስተዳደር በጊዜያዊነት እስከ ሁለት ዓመት የሚያቆያቸውን ውሳኔ ወስኗል። በዚህ በህዝብ ተወካዮች ስብሰባ ህዋትን በተመለከተ ጥያቄ ከህዝብ ተወካዮች ተነስቷል። ህዋትን እስከ መቼ ነው የምንሽ የምናሽሞደምደው ህገ መንግስትን ስርዓትን ለማፍረስ በተንቀሳቀሰበት ወቅት ምክንያት ተደርገው ተገደው መቆየቱ ይታወቃል። የፌዴራል መንግስት የሾመውን ጊዛዊ አስተዳደር በጉልበት የመናድ ስራን ሰርቷል። ለምን ዝም ተባለ? ለምን ለፍርድ አይቀርቡም? የሚል ጥያቄ ተነስቶበታል። ህዋት ህዋት ራሱ ክልሉንም አልፎ በሌሎች ክልሎችም ጀሬናሮች እንቅስቃሴ ሲያደርግ መከላከያ መግለጫ የመከላከያ መግለጫን ሰምተናል። የጀረናር ምግብ እንግዲህ ለመጥቀስ ሞክሯል በፓርላማው ላይ እነዚህ እነዚህ ነገሮች በፓርላማ አጨቃጫቂ ጉዳይ ሆኖ ውሏል። እንግዲህ ሕወሓት አሁንም አምባገነን ሆኖ እየቀጠለ የሚል ነው። እንግዲህ የፍትህ ሚኒስትር እንግዲህ ለተነሱ ጥያቄዎች መልስ ይሆናል ያላቸው እንደ በስበስበስ አድርጋ የመለሰችበት ሁኔታ መኖሩንም የሰማንና የተመለከትንበት ሁኔታ ያለው እዚህ ግባ የሚባል እና ቦታ ተሰጥቶት በሚዲያም የሚዘገብ ነገር ስላልሆነ አልፈዋለሁ። ሌላው በአማራ ክልል ውጊያዎች ቀጥሏል። ሰሞኑን እንግዲህ በብር ሸለቆ የሰለጠኑ አድማ ብተና በተወለዱበት አካባቢ 150 ካሬ መሬት ሰጥቷቸዋል። ይሄም ፋኖ ላይ እንዲተኩሱ መደለያ ነው ነው የተባለው። በአማራ ክልል እንግዲህ አረንጓዴ ቀለም ያላቸውና ቀጠና ነው እንግዲህ የኛ ነው ብሎ መድቧል። ቢጫ ቀለም ያለው ደግሞ ፋኖ በፋኖ መካከል በፋኖም ያለለበት መከላከያም ያለለበት ፋኖዎቹ እየገቡ የሚወጡበት ቀጠና ነው። ይሄ ቢጫ ቀጠና ተብሏል። ቀይ ቀጠና ደግሞ ፋኖ ሙሉ ለሙሉ ያሉባቸው ቀጠናዎች ናቸው ብሏል። ከብር ሸለቆ ተመርቆ የወጡት ወደ ቀይ ቀጠና ወስዷቸዋል ተብሏል። እንግዲህ አድማጮቻችን፣ ተመልካቾቻችን መቶ ሀምሳ ካሬ የሚኖርበት አይታወቅም። የመቶ ሀምሳ ካሬ ውጤት የቀይ ቀጠና ውጤት ሆኗል። እንግዲህ እነሱም ቀይ ቀጠናውን ቀይ በቀይ ከሆኑ መቶ አምሳ ካሬውን አሞራ ይበራበታል ማለት ነው። ሌላ የሚኖርበት አይኖርም። ፋኖ ላይ እንዲተኩሱ መደለያ ነው ይሄ መቶ አምሳ ካሬ ለዚህ አድማ ብተና በብርሾ ለቆ የሰለጠኑት የተሰጣቸውን የተባለው። ሰሞኑን እንግዲህ አዳዲስ ነገሮችን ነው እየተመለከትን የምንገኘው። ልማትን እያስጎበኙ ይገኛሉ። በትውልድ ቦታቸው ደግሞ የከተማ ቦታ እየሰጧቸው ይገኛሉ። ይሄ እንግዲህ ከክፍያ ውጪ እንደሆነ የተገለጸው። እንግዲህ በዚህ ረገድ እንግዲህ አሁንም ጥሪ የምናቀርበው ለአማራ ክልል ወጣቶች፣ ለማትበሉት ለማይጠቅማችሁና ዘላለም ለማትኖሩበት የታሪክ አተላ እንዳትሆኑ ጥሪ እናስተላልፋለን። በሽሊንግ እና በሱምን ታታላችሁ ወንድሞቻችሁ ላይ የምትተኩሱትን ቶክስ እንድታቆሙ ጥሪ እናቀርባለን። ሁሉም የክልሉ ወጣት ይሄንን ቆም ብሎ እንዲገነዘብ አደራ እንላለን። በሌላ መረጃ ሜጫ ወረዳ ብራቃት ከአምስት ቀን በፊት እንግዲህ የፋኖ ኃይሎች በዛ ቦታ የሚንቀሳቀሰውን የመከላከያ ወታደርን ደምስሰው ስንቅና ትጥቅ ወስደው ሄደው። በሶስት በብስጭት ምንም ውጊያ በሌለበት ቦታ ነው እንግዲህ ብራቃት ከተማ ከአርባ ሰባት በላይ ንጹሐንን መከላከያ በብስጭት ገሏቸው። በዚያን ወቅትም ፋኖ በቦታው የለም ተብሏል። አርባ ሰባቱ ውጭ የቆሰሉ መኖራቸውም ተሰምቷል። የብራቃት ጅምላ ግድያ እንግዲህ ቁጥሩ ገና አልታወቀም። የተባለው ዋናው ጥቃት የተፈጸመው እንግዲህ አድማ ብተና መከላከያ ላይ አድማ ብተናና መከላከያ የጀርባ ለጀርባ መመታታቸውን ምክንያት በማድረግ ነው። እንግዲህ ሁሉም አማራ አንድ ነው በማለት የበቀል እርምጃ ነው የተወሰደው እዛ አካባቢ የሚሉ መረጃዎች እየወጡ ይገኛሉ። ሌላ አድማጮቻችን፣ የወልቃይት ጠገዴ ጠለምት የአማራ ማህበር ምሁራን መግለጫ አውጥቷል። እንግዲህ ጥሪዎችም ተደርጓል ለአሜሪካ ኤምባሲ ለእንግሊዝ ኤምበሲ ለሳውዲ፣ ለአፍሪካ፣ ለስዊድን፣ ለአፍሪካ ህብረት፣ ለአውሮፓ ህብረት፣ ለስፔን ኤምባሲ እንግዲህ ለኢትዮጵያ ሰብዓዊ መብት ኮሚሽን ደብዳቤዎችም ተሰጥቷል። በሱዳን የጀነራል አብዱራን አብዱል ፈታ አልብርሃን መንግስት በሱዳን በንጹሐን ስደተኛ ላይ ግድያ ፈጽሟል። የደህንነት ዋስትናም ለህዝቡ እንዲጠብቅ እንዲሰጥ ጥሪ ቀርቧል። በአርባ ሁለት ንጹሐን የአማራ ተወላጆች ላይ ጭፍጨፋ ተፈጽሟል። በአድሚ ሰባ የወያኔ ጦር ነው እንግዲህ የተፈጸመው ተብሏል። ይህንን የሱዳን መንግስት ማስቆም አለበት፣ የዓለም መንግስታት ጫና እንዲያደርጉ ተብሎ መግለጫ ወጥቷል። ይሄ እንግዲህ በጣም ይበል የሚያሰኝ በጣም ስንጠብቆ የነበረውና ኢምፖርታንት ብለን የምንጠራው ጉዳይ ነው። አድማጮቻችን፣ ተመልካቾቻችን ይህንን ማድረጋቸው አንድ ትልቅ ነገር ነው። ቀጣይ ጊዜ የሚኖሩ ዝግጅቶች እና ቀጣይ ወይም ደግሞ የቀሩት ማህበረሰብ የህይወት ዋስትናቸው እንዲረጋገጥ እንዲህ ጥሪ መደረጉ በጣም ወሳኝ ነው። እንዲሁ ተደባብሶ የሚያልፍ ጉዳይ ነገር አይደለም። አሁንም ዝም ማለት የለበትም። የአምራ ማህበር በተለያዩ ቦታዎች ላይ ለሚያደርጋቸው እንቅስቃሴ ክብር አለን። አሁንም ተጠናክሮ መቀጠል አለበት። ወደ አማራ ክልል አንዳንድ ቦታዎች ላይ የሚደረጉ እንቅስቃሴዎች ስንመለከት በፍኖተ ሰላም ቀጠና አስራ አምስት መከላከያ ፋኖን ተቀላቅሏል። ጎንደር ዙሪያ ከመገጭ ግድብ ዙሪያ ቶክስ እየተሰማ እንደሚገኝ ተገልጿል። ዛሬ ረፋድ ደቡብ ጎንደር እስቴ ወረዳ አስመራ በተባለ ቦታ ላይ የድሮን ጥቃት ተፈጽሟል። አስራ ስምንት ሰው ንጹሐን መሞቱን በድሮን ጥቃት ተገልጿል። ሌላ ወሎ እርጌሳ ከተማ የሚወጣ የለም ተከልክሏልም ተብሏል። ሌላ አማራ ክልል የዞን እና የወረዳ አመራሮች በአስቸኳይ ስብሰባ ተጠርቷል። ባህር ዳር ይገኛሉን የተባለው እነ ኮሎኔል ደመቀ ዘውዱም እንደሚገኙ በዚህ ቦታ ላይ መረጃዎች ያመላክታሉ። ሌላው በኦሮሚያ ክልል ወለጋ በአስቸኳይ ስልሳ ሦስት ሺህ የመከላከያ ምልምል ወታደር እንዲመለመል ተብሏል። በክልሉ 6300 በከተማና በገጠር እያንዳንዱ ቀበሌ እንግዲህ ቢያንስ አስር ሰው በሀይልም በውዴታም ይቅረብ እየተባለ ይገኛል። እንግዲህ ዞሮ ዞሮ ብሔራዊ ውትድርና ተመልሶ መጥቷል እያሉ ይገኛሉ። እየተዋጋ የሚሞተውን መከላከያ የሚተኩ ናቸው ተብሏል። አብይ አሕመድ እንግዲህ የአብይ አሕመድን ወንበር ለመጠበቅ የኦሮሞ ወጣት ማለቅ አለበት እየተባለ ይገኛል። ከዚህ ውጪ ዳር ድንበር ላይ የተከፈተ ጦርነት የለም። የአብይ አሕመድን ወንበር ለማስጠበቅ ኖር ውጫው እየተባለ ይገኛል። ሌላው በደሴ አንድ ፖሊስ ሁለት ሰዎችን በጥይት እንዲሞቱ አድርጓቸዋል። ፖሊሱም ታስሯል ተብሏል። ሌላው ክንፍ ዘገላ 33 ሰው በድሮን ተገሏል ነው የተባለው። በዚህ አካባቢ እንግዲህ ከሁለት ሳምንት በፊት አርባ ሁለት ንጹሐን እንደተገደሉ ይታወቃል። በጠቅላላው ሰባ አምስት ሰው ንጹሐን ተገሏል። በሁለት ሳምንት ጊዜ ብቻ በዚህ ውጊያ ሽፋን ለመስጠት ሲሄዱ የነበሩት መከላከያ ወይራ በተባለው ቦታ ላይ አስር መከላከያ ወደ አሁኑ ተገሏል። አርባ ሁለት ሞትና ቁስለኛ ተመዝግቧል። ብር ሸለቆ ማሰልጠኛ አቅራቢያም ክሊኒክ በተባለ ቦታ ላይ አስራስድስት መከላከያ ሞትና ቁስለኛ ሆኗልም ተብሏል። የነፍስ ወከፍ መሳሪያዎች በፋኖ እጅ መግባቱን የመረጃ ምንጮች ከቦታው መረጃን አድርሶናል። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት እጠይቃለሁ። መልካም ቀን።